ቅዱስን መጽሐፍ ሳስብ በጣም የጸጋ ስጦታዎችን ሚስዩዝ እያበላሹ አቁሙ አለመባሉ በጣም ይገርመኝ። አቁሙ አለመባሉ በጣም ተስፋ ይሰጥ። ስለዚህ ማስቆም አይደለም መፍትሄው፣ መከልከል መዝጋት አይደለም መፍትሄው፣ ወደሆነ ሆነ ጽንፍ መሄድ አይደለም መፍትሄው። መፍትሄው ስለ መንፈስ ቅዱስ የጸጋ ስጦታዎች ማወቅ ነው። እግዚአብሔር አንድን ነገር ያለ ምክንያት ለሰው ስለ እግዚአብሔር መንግስት፣ መጽሐፍ ቅዱስ ሲናገር የእግዚአብሔር መንግስት ትርፍ የሚፈልግን ነጋዴ ትመስላለች ትርፍ የሚፈልግ ነጋዴ ምንድን ነው የሚያደረገው? ዝም ብሎ ትርፍ በማይገኝበት ቦታ ብሩን እንደማይረጭ እንደዛ ማለት ነው። ዓላማ ይዞ ምክንያት ይዞ ፐርፐዝ ይዞ ነው። ጸጋ ስጦታ ይዘው የጸጋውን ባለጸግነት ያሳየን ዘንድ ካላችሁኝም፣ እሱም ዓላማ ነው ነው የምላችሁ። ቸርነቱን ሊያሳየን ካላችሁኝ፣ እሱም ግን ያለ ምክንያት አያረግም እግዚአብሔር። እኔ እንኳን ያለ ምክንያት አላረግም፣ እናንተ እንኳን ያለ ምክንያት አታረጉ። እሱን ፐርፐዝ ማግኘት እሱን የእግዚአብሔር ዓላማና ግብ ማግኘት የጸጋ ስጦታዎችን የምንፈልግበትን የምንተገብርበትን መንገድ ያስተካከል። ደቀ መዛሙርቱ በጥንቃቄ ነው ይህን የሚያስፈጽሙት። ልታከብሯቸው፣ አቴንሽን ልሰጧቸው፣ ዳይቨርት ልታደረጉ ብትሞክሩ አትችሉ፣ ዓላማውን አይሰቱም። እግዚአብሔር መክበሩን ይጠነቀቃሉ። ማይክ ካሜራ አንግል ሁሉ ለእግዚአብሔር ክብር በሚሆን መልኩ እንጂ ራሳቸውን ፕሮሞት ለማድረግ አይሞክሩ አያረጉት። ሐዋርያትን ሰጠ፣ ነቢያትን ሰጠ፣ አስተማሪዎችን ሰጠ። ለምን ለምን ሰታ? ባለፈው ሳምንት የአንደኛ ቆሮንቶስ መጽሐፍ ምራፍ አስራ ሁለት ቁጥር 1 እስከ ሶስት ድረስ ያለውን አንብበን ነበር። ታስታውሱ እንደሆነ ወንድሞች ስለ መንፈሳዊ ስጦታዎች እንድታውቁ ወዳለው ያለውን ጳውሎስ ስለ ጸጋ ስጦታ ወይም ስለ መንፈሳዊ ስጦታዎች ማወቅ አለባቸው። አሮጋንት መሆን የለባቸሁም። አለማወቅ አያስፈልግም። እየተለማመዱ አያውቁም ብለናል አይደለም? ይለማመዱታል፣ ያውቁታል። የጸጋ ስጦታዎች በኃይል ነው በመካከላቸው ያለው። ነገር ግን አያውቁም የሚል ቃል አላታውቁም ወይም ደግሞ በትክክል ፕራክቲስ አለማድረግ በጣም ካለመለማመድ እኩል ነው። የጸጋ ስጦታን የመንፈስ ቅዱስ ስጦታን ያለ እውቀት ያለ እግዚአብሔር ቃል ብርሃን ማገልገል ካለመለማመድ፣ ካለ ማገልገል እኩል ነው። እንዲሁም የዚህኛው ጥፋት ይበዛል፣ በጣም አደገኛ ይሆናል፣ ጥፋቱ በጣም ከፍተኛ ይሆናል። ስለዚህ አሮጋንት እንድትሆኑ አልፈልግም፣ እንዲያት ስለዚህ ጉዳይ አለማወቃችሁ ምቾት አይሰጠኝም፣ ስለዚህ ማወቅ አለባችሁ ብሎ የተናገረውን ክፍልን ያነሳ ነው እና ኦኬ ስለ ጸጋ ስጦታዎች ልትነግረን ከሆነ የጀመርከው ስለ ጸጋ ስጦታዎች ከሆነ ልታስተምረን የፈለግከው ምን እንድናቅ ነው የምትፈልገው ብለን ስንል ምራፍ 12ንም ምራፍ 13ንም አንድም የጸጋ ስጦታ ያነሳ ቢያነሳም እንትንም እንትንም እንትንም ብሎ ለመደርደር ያህል ይደረድራል እንጂ አያብራራም፣ አያስረዳም፣ አያስተምርም ስለ ጸጋ ስጦታ ስለ ጸጋ ስጦታዎች የፈለገውን ያንን ትምህርት ይሰጥ የፈለገውን ወይም በእነሱ መካከል ኮሬክት ሊያደርግ የፈለገውን ነገር አይደለም የሚያነሳው እና የቆሮንቶስን ቤተክርስቲያን በመጠኑ አይተናቸዋል፣ ተመልክተናል፣ ታስታውሳላችሁ። በጣም የሚገርመኝ የቆሮንቶስን መጽሐፍ ሳስብ በጣም የጸጋ ስጦታዎችን በጣም ይስዩዝ እያረጉ፣ እያበላሹ አቁሙ አለመባሉ በጣም ይገርመኛል። አቁሙ አለመባሉ በጣም ተስፋ ይሰጠኛል። የቱን ያህል ከእግዚአብሔር ቃል ውጪ የቱን ያህል ከእግዚአብሔር ልብ ውጪ እያደረጉትም ቢሆን እንኳን አስተካክሉ ነው የጳውሎስ እንደዚህ። ዘመኑ አያስፈልግም የሚል ጥግ አይደለም የሚሄደው ጽንፍ አለ ማለት ነው። በዚህ ጥፋት አለ፣ እሱን ጥፋት ሽሽት ደግሞ እዛ ጠጋለ። አንፈልግም በቃ እንዲሁም ዝግት መንፈስ ቅዱስ ላይ መዝጋት፣ ቸርች መድረኳን በጠቅላላ ልባችንን፣ ሁለመናችንን መዝጋት። እነዛን አይነት ሰዎች አንያችሁ ማለት አይነት ጳውሎስ እንደሱ አያረግም። በጣም አደገኛ ነው። የሚጠቀሙበት መንገድ እግዚአብሔር ከፈለገው ውጭ ነው። ግን ለማስተካከል አትከልከሉ፣ እንዲሁም አቀጣጥሉ። እንዲሁም በጣም ተስፋ በጣም የሚገርም ነው። ምራፍ አንድ ቁጥር ሰባት ላይ ጌታ እስከሚመጣ ድረስ አንድም የጸጋ ስጦታ አይጎልባችሁም እንደውም ይላል በመካከላችሁ ያለ የጸጋ ስጦታ እየተቀጣጠለ እየጨመረ እየበዛ ነው የሚመጣው ብሎ ይላቸዋል። ስለዚህ ማስቆም አይደለም መፍትሄው፣ መከልከል መዝጋት አይደለም መፍትሄው ወደሆነ ጥንፍ ጽንፍ መሄድ አይደለም መፍትሄው። መፍትሄው ስለ መንፈስ ቅዱስ የጸጋ ስጦታዎች ማወቅ ነው፣ ደግሞ ለመጽሐፍ ቅዱስ እውነትና ብርሃን ታማኝ ሆኖ ያንኑ ማበረታታት ነው የሚያስፈልገው። ስለዚህ እጆችን መጫን፣ ልብን ማነሳሳት፣ ስህተት ካለ ማረም፣ የሚመርምሩ ሁለት ሶስት ሆኖ ይናገሩ። አንዱ ሲናገር ሁለቱ ይመርምር፣ ለመመርመር ለመጠየቅ ልክ አይደለም። ከእግዚአብሔር ቃል ውጪ ይመስለኛል። ከልብ ያመጣኸው ይመስለኛል። ይህን መንፈስ ቅዱስ የገለጠልህ አይመስለኝም። መባባል የምትችል ቤተክርስቲያን፣ ክፍት የሆነች ቤተክርስቲያን ታስፈልገናለች። እንደነዚህኛዎቹም ጥግ በመንፈስ ቅዱስ የፈለግነውን ጨዋታ እንድንጨዋት አይደለም። የምንነጋገራቸው ነገሮች ስላሉ እንደሱ ሊሆን አይደለም። ነገር ግን ከዚህ ወደዚህኛው ማዝመምም የለብንም። ባለፈው ሳምንት አስታውሱ እንደሆነ ሰባት ነገሮችን ስለ መንፈሳዊ ስጦታዎች ጳውሎስ እንድናቅ ይፈልጋል። ከጸጋ ስጦታዎቹ ምንነት በፊት የጸጋ ስጦታ ምንድን ነው? ትምህርት ምንድን ነው? መገለጥ ምንድን ነው? የእውቀት ቃል ምንድን ነው? ሐዋርያነት ምንድን ነው? ነቢይነት አለ የለም እሱን ከማለታችን በፊት ስለ ፀጋ ስጦታዎች ልናቃቸው የሚገቡ ብሎ ምዕራፍ 12ን ጠቅላላ ስናይ ስድስት፣ ምዕራፍ 13 ላይ ደግሞ ሰባተኛውን ይነግረንና ይጨርሳል። ብለን ሰባቱን ነገሮች ላስቱ ይካየን። አንደኛ እግዚአብሔር የሚናገር ግንኙነት የሚወድ አምላክ ነው። ከዚህ ጀምሩ ነበር ያለው አይደል? ምዕራፍ 12 ሲጀምር እግዚአብሔር የሚናገር አምላክ ነው። አጠገባችሁ ላለው ሰው ንገሩት። እግዚአብሔር መናገር የሚወድ አምላክ ነው። እግዚአብሔር ይናገራል። እግዚአብሔር ያወራል። ስለዚህ እግዚአብሔር እንዲህ አለኝ ይባላል። እግዚአብሔር ድምፅ አለው። እግዚአብሔር ንግግር አለው። እግዚአብሔር መልእክት አለው። ይሄ ዋና ነገር ነው። የጸጋ ስጦታዎችን ለመነጋገር ከመጀመራችን በፊት ማስመር ያለብን እግዚአብሔር ተናጋሪ ነው። በሉስ እግዚአብሔር ተናጋሪ ነው። እግዚአብሔር ከአይደን ገነት ጀምሮ ሲያወራ ነበር፣ ሀሳቡን ሲገልጥ ነበር፣ በነቢያቱ በኩል ሲያስረዳ ነበር። እግዚአብሔር የሚናገር አምላክ ነው። አረማውያን በነበራችሁ ጊዜ ወዲያና ወዲህ በመነዳት ዲዳ፣ እስቲ ዲዳ በሉ፣ ዲዳ ወደ ሆኑ ጣዖታት እንዴት እንደተመላለሳችሁ ታውቃላችሁ። ያኔ ዲዳ ናቸው አይናገሩም። ስለ ጣዖታት አንስተናል፣ ስለ አሕዛብ አማልክት አንስተናል። ጉሮሯቸው ድምፅ የለውም የሚል እስቲ የእነ አማልክቶቻቸውን ጥሩና ነገ የሚሆነውን ይናገሩ እንደኔ እኔ እኮ እናገራለሁ የሚል አምላክ እስቲ አሜን በሎ አፍን የፈጠረም ይናገር አምላክ ለሰው ድምፅን የሚያመጣ ያለንበትን ሁኔታ የሚያስረዳ የትኛውንም የሰው ችግር ገብቶ ሰው በሚገባው መልኩ የሚናገር የተሰወረን ነገር የሚገልጥ ይሄ የእኔ አምላክ ነው የሚል ይጩና አሜን ይበል። እግዚአብሔር እንዲህ አይነት አምላክ ነው፣ ሲጨንቃችሁ የሚያወራ የተደበቀን ነገር የሚነግራችሁ። ለቂሮስ የተደበቀን ነገር እነግርሃለሁ፣ በጨለማ ስፍራ ያለን ሀብት አወጣና እሰጥሃለሁ፣ መዝገባ አውጥቼ እገልጥልሃለሁ። እግዚአብሔር ይናገራል። አሜን በሉኝ። ከዚህ ጸጋ ስጦታዎችን ከመጀመራችን በፊት ሁላችን በዚህ መስማማት አለብን። የእኔ አምላክ በሉኝ የሚናገር ነው የሚናገር ነው ባኦል ነው ብጮ ብትዋጥጡ ማይመልስ የኤልያስ አምላክ በእሳት የሚመልሰው ጩና ሜን በሉኝ በደም ስለዚህ እግዚአብሔር የሚናገር አምላክ ከሆነ በምን ይናገረኛል በፀጋ ስጦታዎች በእግዚአብሔር ቃል በቅዱሱ መንፈስ በአንድም በሌላ በህን በራእይ በተለያየ መንገድ አንድ ነገር መስማማት አለብን የእኔ አምላክ ምን ያደርጋል እንደዚህ ብላችሁ ጀምሩ ጉባኤው ስትመጡ እግዚአብሔር ይናገራሉ ላችሁ ነው ጌታ ዛሬ ድምፅ አለው ለእኔ ብላችሁ ልታመልኩ ሰው ሰላም ልትሉ ብቻ አይደለም፣ ልታወሩት ብቻ አይደለም። ከሰማችሁት እሱ ዛሬ ያወራችኋል። በጸሎት ስፍራ የሚናገር የሚያወራ እግዚአብሔር ኮሚኒኬት ማድረግ የሚወድ የግንኙነት አምላክ ነው። ምዕራፍ 12 ላይ አንዱ ያገኘነው እሱ ነው። ሁለተኛ ስለ ጸጋ ስጦታዎች ከመነጋገራችሁ በፊት ማሰብ ያለባችሁ ኢየሱስን ማዕከላዊ ማድረጉን ነው። የሚል ነበር ታሳዊ እሱ እንደሆነ በእግዚአብሔር መንፈስ የሚናገር ሚናገር የእግዚአብሔር መንፈስ በእሱ ሆኖ የሚናገር ሰው ኢየሱስ የተረገመ ነው ሊል አይችልም። ኢየሱስ ጌታ ነው ነው የሚለው የዛ ዘመን ዋና መልእክት ነው። ይሄ መልእክት ብዙ አማልክቶች ባሉበት ቄሳር እንደ ጌታ እንደ ንጉሥ አዋጅ የሚታወጅበት እኔ ቄሳርን ንግሥና ተቀብያለሁ በሚባልበት በዛ ጊዜ የእግዚአብሔር መንፈስ ከሆነ በአንጂ የሚናገረው የኢየሱስ ልህቀት፣ የኢየሱስ ማዕከላዊነት፣ የኢየሱስ የበላይነት ከመንፈስ ቅዱስ ካለበት አካባቢ በፍጹም የማይረቅ ነገር እርሱ ይመጣል፣ እኔን ያከብረኛል ያለው። እጆቻችሁን አንሱ። ጌታ መንፈስ ቅዱስ ኢየሱስን ያከብራል ብላችሁ ጮሁ። ጌታ መንፈስ ቅዱስ ኢየሱስን የትኛውም የጸጋ ስጦታ ማዕከል የሚያደረገው ኢየሱስን ነው። የተረገመ ነው አይባልም። መንፈስ ቅዱስ ባለበት ምን ማለት ነው? አቴንሽን አያጣም የሰው ላይ አቴንሽን ልታረጉ አትችሉም። መንፈስ ቅዱስ ከሆነ ያለው የጸጋ ስጦታ ከሆነ ያለው በፍጹም ወደ ሰው ወደ ሰው ልታሳዩ አትችሉም። ዛሬ ማሳያችሁ አንዱ ነገ ጊዜ ካለን ጨርካቸውን ያስቀደዳቸው ኖ ያስባል። ወደ ምንድን ነው እኛን የምታዩት ያስባላቸው። ያ እውነተኛ መንፈስ ሲኖር ኢየሱስ የተረገመ ነው ወይም ኢየሱስ ትኩረት አይገባውም አትሉም። እኔ ነኝ ትኩረት የሚገባኝ አትሉም። ወደ ሌዩ አትሉም። ኢየሱስ የአገልግሎታችሁ፣ የመንገዳችሁ ሁሉ ማዕከል ይሆናል። ስለዚህ መንፈስ ቅዱስ እየሰራ ነው፣ የጸጋ ስጦታዎች አሉ ካልን ኢየሱስ ማዕከላዊ ይሆናል። የጳውሎስ ሁለተኛው ነጥብ እሱ ነው። ሶስተኛው ሰጪው አንድ ነው ሚል ትምህርት ነው። ቁጥር ስምንት እስከ አስር ድረስ ያለውን ምዕራፍ አስራ ሁለት ሰጪው አንድ ነው አያችሁ። ይሄ በጣም አደገኛ ትምህርት ነው። አንዳንድ ስጦታዎችን ትልቁ አማልክት የሚሰጥ አንዳንድ ስጦታዎችን ደግሞ ዝቅ ያለ አማልክት የሚሰጥ አይደለም። አንዳንዱ ለአካሉ ጥቅም አንዱ ነው የሚሰጠው አሰራር ልዩ ልዩ ነው። ስጦታ ልዩ ልዩ ነው። የሚሰጠው ግን አንድ ነው። ምንጩ አንድ ነው። ጌታ አንድ ነው። አሰራር የተለያየ ሊሆን ይችላል። ሁሉን በሁሉ የሚያደርገው ግን እሱ። ይህ ያደገኛ ትምህርት ነው። የጸጋ ስጦታን ለማንሳት ከመጀመር አጭን በፊት ለዚህ ነው ጳውሎስ ባለፎ ሳምንት ያየነው የኤፌሶን መጽሐፍ ምዕራፍ አራት ላይ እንግዲህ እንደ በክርስቶስ እንደተሰጠን የጸጋ ስጦታ መጠን ለእያንዳንዳችን ልዩ ልዩ ጸጋ አለን። ይሄ ወደ ታች የወረደው ሁሉን ፍጥረት ዓለሙን ይሞላ ዘንድ ወደ ላይ የወጣው ነው ወደ ላይ ወጣ ምርኮን ማረከ ስጦታን ሰጠ አይደለም የሚለው ይሄን ከማለቱ በፊት አንድ ቁጥር ከፍ በሉ የሁላችን አባት የሁላችን ጌታ በሁላችን የሚኖር በሁላችን አይደለም የሚለው አንድ ነው ብሎ ነው የሚጀምረው ለዚህ ነው ጳውሎስ ቆሮንቶሶችን ስለ ልዩነት አንስቶ እንዴት ሆኖ ክርስቶስ አልተከፈለ ጳውሎስ ስለ እናንተ አልተሰቀለ አንዱ መንፈስ ነው ስጦታዎቹን የሚሰጠው የቤተ ክርስቲያን ራስ አንድ ከሆነ የጠጣችሁ መንፈስ አንድ ነው። አያችሁ? ስለዚህ ይህንን በደንብ መነጋገርና ማወቅ አለብን። በእያንዳንዱ ጉዳይ በየሳምንቱ ጊዜ ወስደን ብንነጋገር ደስ ይለኛል። ይሄ አደገኛ በዚህ ዘመን አያችሁ? ለሆን ለእንትና እንደወደድ የሚሰጠው እሱ ነው። ለእንትናም የሚሰጠው እሱ ነው። ለእሷ የሰጠ ለእኔም የሚሰጠኝ እሱ ነው። እኔን ከአካል ውስጥ የሆነ ክብር የማንሰጣቸው የምናፍርባቸው ብልቶች አሉ። እነሱም ቢሆኑ በዛው በአንዱ የአካሉ ራስ የተሰጡ ናቸው። ምናፍርባቸው ደካማ የሚባሉት የፀጋ ስጦታ ያላቸው በአካሉ ውስጥ የተገጠመ አንዱ ነው የሚሰጠው። አንዱ ደግሞ ቀጥሎ የሚያመጣው ለጋራ ጥቅም ነው የሚል ነው። አንዱ ነው የሚሰጠው ብቻ ሳይሆን አራተኛ የተመለከተ ነው ለጋራ ጥቅም ነው። ለማንም ስጦታ ዚሁስ ቢሰጥ ለእኔም ጥቅም ነው። ዚህ በዚህ ቤተ ክርስቲያን የጸጋ ስጦታዎች እንዲቀጣጠሉ ለምን ጸልያለሁ? ሁሉን ነገር እኔ እንዳረግ ለምን አልፈልግም? በተንበዩን እኔ ማስተማሩን እኔ መምራቱን እኔ ማውጣቱን እኔ ማግባቱን እኔ እኔ ለኔ በኔ ከእኔ ለምን አልፈልግም? ጥቅሙ የጋራ ስለሆነ፣ ባንቺም፣ ባንተም፣ በርሶም በሳቸውም ቢገለጥ ያው ጥቅሙ ለኔ ነው። ማንም ሰው በጸጋ ስጦታው ራሱ መጠቀም አይችልም። ራሱ ባለ ሀብት አይሆንም። ራሱ ባለ ጸጋ አይሆንም። ባለጸጋ ከተሰጠው ለሌላ ነው የሚሰጠው፣ ለአካሉ ነው የሚሰጠው፣ ለጋራ ጥቅም ነው የሚሰጠው። የጸጋ ስጦታዎች ምንድናቸው? አጠቃቀማቸውስ እንዴት ነው? ከማለታችን በፊት ስለ መንፈሳዊ ስጦታ እነዚህን እንድታውቁ ፈልጋለሁ ብሎ ጳውሎስ ምዕራፍ 12 ላይ ያስቀመጣቸውን እያየን ነው። ቀጥሎ ቁጥር 11 ላይ እንደወደደ ነው የሚሰጠው የሚል መርህ ያስቀምጣል። እንደፈለገ ነው የሚሰጠው የሚል መንፈሳዊ ስጦታ መንፈስ ቅዱስ እንደወደደ የሚሰጠው ነው። አያችሁ፣ እናንተ ፈልጉ ያለበት ቦታ አለ። ብትፈልጉም ግን እሱ ስለወደደ ነው የሚሰጣችሁ። ስለዚህ ሉዓላዊ አምላክ መንፈስ ቅዱስ ፈቃድ ያለው የወደደውን የሚያደርግ፣ ለፈለገው ስጦታ የሚሰጥ፣ ለፈለገው የሚጨምርለት ሉዓላዊ አምላክ ነው። መንፈስ ቅዱስ የወደደውን ነው የሚያደርገው፣ የፈለገውን ነው የሚያደርገው። ስለዚህ ለመንፈስ ቅዱስ ያላችሁን ግምት ከፍ አድርጉት። የወደደውን የሚያደርግ የፈለገውን የሚያደርግ ማነው? እሱ ከእናንተ መካከል ተለምኖ አባቱን ለምኖ ግንጥ የሚቀበል እንዴት ነው አባታችሁ ታዲያ አብልጦ መንፈሱን የማይሰጥ? ከለመናችሁት በላይ ከለመናችሁት ውጭ በእኛ እንደሚሰራው እንደ ኃይሉ መጠን በሉት። ከኔ ጋር በእኛ እንደሚሰራው እንደ ኃይሉ መጠን ከምንለምነውና ከምናስበው ሁሉ በላይ መንፈስ ቅዱስ እንደ ሳለ እንደወደደ እኛ እንደተመኘን እንደኛ እንዳየን እኛ እንዳስቀመጥ ነው፣ አይደለም። ለመንፈስ ቅዱስ እድል የሚሰጥ ሰው እግዚአብሔርን መንፈስ እየናፈቀ የሚጠብቅ ሰው መንፈስ ቅዱስ ሳይሰፍር ሳይሰፍር፣ በልግስና እንዴት አብልጦ። ስለዚህ የጸጋ ስጦታዎችን ሰፋ ብሎ የሚጠበቀው እርሱ እንደወደደ የሚሰጥ ስለሆነ ነው። ስድስተኛ ላይ ያልነው በአንድ አካል ያለን የተለያየን ብልቶች መሆናችን ነው። ሌላው ፕሪንሲፕል ነበር ያልነው የተለያየንን አንድ አይነት አይደለንም። እኔና ጆሲ ጆሲ ሌላ ነው እኔ ሌላ ነኝ። እስራኤል ሌላ ነው እኔ ሌላ ነኝ። ጆይስ ሌላ ነው እኔ ሌላ ነኝ። በለጠች ሌላ ነች። በአየለ ሌላ ነው። አካል ውስጥ ያሉ ብልቶች አንድ እንዳልሆኑ ሁሉ አካል አንድ እንደሆነ ሁሉ ብልቶች የተለያዩ ናቸው። ስራቸው ይለያያል፣ ፋንክሽናቸው ይለያያል። ስለዚህ የጸጋ ስጦታዎች መድረክ ላይ የምናያቸው ጥቂት የሆኑት ብቻ አይደሉም። በርካታ ናቸው። አካላችሁ ውስጥ ይሄ አለ እንደ የምትሉት በሳይንስ ወይም ባለሙያዎቹ ሲነግሯቸው የምታውቋቸው በርካታ ስጦታዎች አሉ። አካላችን ውስጥ ያሉ ብልቶች የሚሰሩ ለአካላችን መኖር በጣም ወሳኝ ወይ ዶክተር እንትናችሁ ታሟል ሲል እንትን የሚባል አለ ወይስ ስትሉ ነው የምታውቁት። የጸጋ ስጦታ አሁን ከተማ ላይ የምናየው ብቻ አይደለም። በጥቂቱ መጽሐፍ ቅዱስ ላይ የተጠቀሱትን እዩና ከመንፈስ ቅዱስ ጋር አውሩ። ምንድነኝ እኔ በሉ በአካል ውስጥ የኔ ሚና ምንድን ነው? እንደ ብልት ምንደው እሠራው በሉ። ማይክ መያዝ እንደነንትና ብቻ መሆን አይደለም። የጸጋ ስጦታ ማለት የጸጋ ስጦታ ልዩ አሰራር፣ ልዩ ልዩ ነው አይደለም? ስለዚህ እሱ ንመኑ ልዩ ልዩነን። በጣም ስለ አካል ጥቂት ነጥቦችን አንስተናል። ምዕራፍ 12ትን እንደዚህ ብለን ጨርሰን ምዕራፍ 13 ላይ ያለ ፍቅር የጸጋ ስጦታን መጠቀም አንችልም፣ ሌላው ፕሪንሲፕል እሱ ነው ብለን የዘጋነው ያለ ፍቅር የጸጋ ስጦታ የለም። እስቲ ትዕግስትን አውጡና ፀጋ ስጦታን ተጠቀሙ። እስቲ ቸርነትን አውጡና፣ እስቲ ራሱን አይወድም ፍቅር የራሱን አይፈልግም ይላል አይደል? የጸጋ ስጦታ ያለው የራሱን የሚፈልግ ሰውዬ አምጡ እስቲ ከተማ ላይ በቃ ታወጡታላችሁ። ፍቅር የራሱን ስለማይፈልግ የጸጋ ስጦታ አጠቃቀሙ መንገዱ ፍቅር ነው መሆን ያለበት፣ የራሱን የማይፈልግ መሆን አለበት። የጸጋ ስጦታን እግዚአብሔር ለሌሎች ለጋራ ጥቅም ለሌሎች ጥቅም እግዚአብሔር በእርሱ እንዲሰራ የራሱን የማይፈልግ መሆን አለበት። የራሱን የሚፈልግ የራሱን የሚመኝ፣ የራሱን የሚወድ፣ የራሱን ማከማቸት የሚፈልግ ሰው በፍጹም በጸጋ ስጦታዎች እግዚአብሔር በሙላት በእሱ አይሰራም። ለምንድን ነው እሱ? የፊልጵስዩስ መጽሐፍ ለባለንጀራችሁ የሚጠቅመውን እንጂ ለራሳችሁ የሚጠቅመውን አትፈልጉ ከሚል ምክር በኋላ በክርስቶስ ያለ ይህ ሀሳብ በእናንተ ይሁን ያለው አያችሁ በኢየሱስ የነበረው ሐሳብ ለሱ ብሎ አይደለም። ሰው የሆነው ሊያገለግል ነው የመጣው፣ ለሌሎች ጥቅም ነው የመጣው። የጸጋ ስጦታ ተመችቶት የሚኖረው ፍቅር ባለበት ቦታ ነው። ፍቅር አይመቀኝም፣ ፍቅር አይቀናም፣ አይበሳጭም። የጸጋ ስጦታን ከብስጭት ጋር ውሰዱት። ለዚህ ነው በመላእክት ልሳን እንኳን ብናገር ፍቅር ከሌለኝ ዋጋ የለውም ያለው። ተራራን የሚያፈርስ እምነት ይዤ ፍቅር ከሌለኝ የሚለው በፍጹም ያለ ፍቅር የጸጋ ስጦታዎችን ማሰባት ችሉ። ለሌሎች በመራራት ለሌሎች በማዘን ሌሎችን በመውደድ ለሌላ ለአካሉ ነው፣ ለእኔ አይደለም። ነቢይ ብሆን ትንቢት ብናገር ፈጽሞ ለእኔ ሊሆን አይችልም። ለሌላ ጥቅም ነው፣ ለአካሉ ጥቅም ነው፣ ለማህበሩ ነው፣ ለሌሎች ጥቅም ነው። እግዚአብሔር የጸጋ ስጦታን የሚያድለው ለሌሎች ነው። ስለዚህ ፍቅርን አስቡት። እሱም ብለን ነበር መጨረሻ ላይ ቆሮንቶስ 13ን አንብበን ነው የምንለያየው። ግን አስር ደቂቃ ላኝ። በአስር ደቂቃ ውስጥ መግቢያውን ነግሬያችሁ ነው ዛሬ የምንጨርስ። የመንፈስ ቅዱስ ስጦታዎችን ለምንድ ነው ሚሰጡት? በአንድ ማህበር ውስጥ የጸጋ ስጦታ ለምንድ ነው ሚያስፈልገው? ለምንድ ነው እግዚአብሔር የጸጋ ስጦታዎችን መስጠት ያስፈለገው? ለምንድ ነው እግዚአብሔር ምንም ነገር ያለ ምክንያት አያደርግም። ምንም ነገር ልጁን ሰጠ ለምን? መንፈስ ቅዱስን ሰጠ ለምን? ምግብና ምግብ መብልና መጠጥ ሰጠ ለምን? እግዚአብሔር አንድን ነገር ያለ ምክንያት ለሰው አይሰጥም? ስለእግዚአብሔር መንግስት፣ መጽሐፍ ቅዱስ ሲናገር የእግዚአብሔር መንግስት ትርፍ የሚፈልግ ነጋዴ ትመስላለች ይላል። የእግዚአብሔር መንግስት ትርፍ የሚፈልግ ነጋዴ ነው የምትመስለው ይላል። ትርፍ የሚፈልግ ነጋዴ ምንድን ነው የሚያደረገው? ዝም ብሎ ትርፍ በማይገኝበት ቦታ ብሩን እንደማይረጭ እንደዛ ማለት ነው። አላማ ይዞ ምክንያት ይዞ ፐርፐዝ ይዞ ነው የጸጋ ስጦታዎች ነው የሚዘ የጸጋውን ባለጸግነት ያሳየን ዘንድ ካላችሁኝም፣ እሱም ዓላማ ነው ነው ምላችሁ ቸርነቱን ሊያሳየን ቃላችሁኝ፣ እሱ ግን ያለ ምክንያት አያረግም። እግዚአብሔር እኔ እንኳን ያለ ምክንያት አላረግም፣ እናንተ እንኳን ያለ ምክንያት አታረጉም። እሱን ፐርፐዝ ማግኘት፣ እሱን የእግዚአብሔር ዓላማና ግብ ማግኘት የጸጋ ስጦታዎችን የምንፈልግበትን የምንተገብርበትን መንገድ ያስተካክላል። ሶስት ናቸው። በሶስት ውስጥ በርካታ ሀሳቦች አሉ፣ ግን በዋናነት ሶስት ዓላማዎች አሉ። የዛሬው ትምህርት እሱ ነው። ዛሬ አንዱን ብቻ ነበር ለማየትም አስበው፣ ግን ሶስቱንም ነካ ነካ አድርጌ ልለፍ ዛሬ ተመልከቱ እግዚአብሔር የጸጋ ስጦታን ለአንድ ማህበር የሚሰጠው ሦስት ዓላማዎችን ይዞ ነው። ኢየሱስ ክርስቶስን ሲልክ በኢየሱስ ክርስቶስ በኩል የሰራው ፕላን የሚያደርገው የሚያስተዳድረው፣ ሁሉን በሁሉ የሚያደራጀው የሚያዋቅረው፣ የሚያስተዳድረው አምላክ ጋድ ዘ ፋዘር የፍጥረት ዓለሙ ሁሉ ፕላነር አስገኙ አቃጁ እግዚአብሔር ያን ፕላን ያን እቅድ ሲያወጣ ፐርፐስፉል ነበር። የሚያደርገውን ነገር ሁሉ በምክንያት ነበር የሚያደርገው። ታሪክ ላይ ደርሶ ወልደ እግዚአብሔር ከሙታን ተነስቶ ወደ አባቱ ቀኝ ሄዶ እሱ አላረገም ነበር እና አልወረደም የተባለው እሱ እስኪመጣ ጠብቁ የተባለው እሱ ከወረደ በኋላ ያደረገው ምንድን ነው? ወልደ እግዚአብሔር ወደ ላይ ሲወጣ ለሰዎች የሰጠው ምንድንነው? ምንድነው ዓላማው? ምን ሊያረግ ፈልጎ ነው? ምንድንነው የፀጋ ስጦታዎች ዓላማ? ዓላማ ምን እንድናረግ ነው የሚፈልገው ጌታ? ሶስት ዓላማዎች አሉት። አንደኛው ለእግዚአብሔር ክብር ነው። ፔሬድ አለቀ፣ አለቀ። ሐዋርያ ስራን በዚህ መንፈስ አጥኑት። እግዚአብሔርን ማያክብር ምንም ነገር አታገኙ። ለእግዚአብሔር ክብር ማይሆን ምንም ነገር የለም። ሰው ከሙታን ተነስቶ ሊሆን ይችላል። ሰው ከሽባነት ተፈውሶ ሊሆን ይችላል። ሰው ሄዶ ማያቅግር ለ40 ዓመት ሄዶ ማያቅግር ዘሎ ሊሆን ይችላል። እግዚአብሔር መክበር ነው ዋናው ዓላማ። እግዚአብሔር መክበር ነው ዋናው ዓላማ። የእግዚአብሔር ክብር መውሰድ ነው ዋና ዓላማ። ስለዚህ ደቀ መዛሙርቱ በጥንቃቄ ነው ይህን የሚያስፈጽሙት። ልታከብሯቸው፣ አቴንሽን ልሰጧቸው፣ ዳይቨርት ልታረጉ ብትሞክሩ አትችሉም። ዓላማውን አይሰቱም። እግዚአብሔር መክበሩን ይጠነቀቃሉ። ማይክ፣ ካሜራ፣ አንግል ሁሉ ለእግዚአብሔር ክብር በሚሆን መልኩ እንጂ ራሳቸውን ፕሮሞት ለማድረግ አይሞክሩም፣ አያረጉትም። እናንተ አማልክት ናችሁ ብትሏቸው አይሰሟቸውም ጮክ ብላችሁ ትኩር ብላችሁ ብታዩዋቸው አይሰሟቸውም እግዚአብሔር ይከብር ዘንድ ነው ይሄ ተሰጠው ይላሉ እግዚአብሔር እንዲከብር ነው ሁለተኛው ለአማኞች ወይም ለማኅበሩ መታነጽ ነው ወደ ልጁ ወደ ኢየሱስ ክርስቶስ መልክ ሰዎች ሁሉ እንዲደርሱ ነው ሐዋርያትን ሰጠ ነቢያትን ሰጠ አስተማሪዎችን ሰጠ ለምን ለምን ሰጠ ለምን ሰጠ ይኸውም አዲሱ መደበኛ ትርጉም የሰጠው ሰዎች ሁሉ የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት። እስቲ በሉት፣ የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት። ከዛስ፣ ቅዱሳን ሁሉ ለአገልግሎት ስራ እንዲዘጋጁ ወደ ክርስቶስ ፍጹም ሙላት እስክንደርስ ድረስ። ለምን ተሰጠ? ነቢይ ለምን ተሰጠ? አስተማሪ ለምን ተሰጠ? አዋርያ ቅዱሳንን ለማነጽ ማህበሩን ለማነጽ የክርስቶስ ኢየሱስን ህይወት መልክ በማህበሩ ውስጥ ለማምጣት መጥቷል። ወይ ነው ሪቫይቫል ካለ የመንፈስ ቅዱስ ስራ አለ ካልከኝ ደቀ መዝሙርነት አለ እያልከኝ ነው። እየተቀየሩ ነው። እየተለወጡ ነው እያልከኝ ነው። የሐዋርያ ሥራ መጽሐፍ ምዕራፍ 9 ቁጥር 31 ላይ በመንፈስ ቅዱስ ይጽናኑ ነበረ፣ እግዚአብሔርንም በመፍራት ይመላለሱ ነበር ብሎ ነው የሚቀጥለው። እግዚአብሔርን የመፍራት ሕይወት የመታነጽ

የእግዚአብሔር ልጅ በማወቅ እና በማመን በማወቅ በማመን የሚገኝ አንድነት ፍጹም ሰው ያን መልክ ያን መልክ እንድንመስል ነው የሚያደርገን። ውሸት እንዲጠፋ፣ አሮጌ እንዲጠፋ፣ ክፉ ነገር እንዲጠፋ። መንፈሳዊ ስጦታዎች ያንን አሮጌ ነገር እየገነጠሉ እያወጡ አዲሱን ሰው እየሳሉ ይመጣሉ። መንፈስ ቅዱስም መዋሸት እዚህ ቤት አይቻልም። ታረም፣ ተመለስ፣ ንሳ፣ ግባ፣ አትዋሽ ቆም ልጁን ምስል አሮጌጣል የሚሉ ኃጢአትን ካቆም ክበት እንዳትቀጥል የሚያደርጉ የጽድቅን ሕይወት እንድትለማመድ የሚረዱ ማህበሩን የሚያንጹ የልጁን ጠረን በማኅበር ውስጥ የሚያመጡ ጨዋቾ አሜን በሉኝ። በደም ይሄኑ ዓላማው የጸጋ ስጦታ የክብሩ ደመና መሃላችን ካለ የሚያደርገው የልጁን መልክ በኛ ይሰራል። የልጁን ህይወት፣ የልጁን ጠረን፣ የልጁን ሽታ በኛ ይሰራል

እንደ ሙሴ አንድ ጊዜ ፊታችን አብርቶ ድብዝዝ አይልም። እየደመቀ እየበራ እየተሻለ ያን መልክ በህይወታችን እየተገለጠ ይመጣል። ጩና ሜን በሎይ እዚህ ጉባኤ እጄ ስሜ ተነግሮኝ እዛ ጉባኤ እጄ ስለ ሰው ምስክርነት ሰምቼ ልቤን አነቀቃቅቼ እንድመጣ አይደለም። የጸጋ ስጦታ በኃይል ሲመጣ ደመናው ሲመጣ ርኩሰት እየጠፋ ክፋት እየጠፋ ማህበሩ እየታነጸ ጫዋቿ ሜን በሎይ ማህበሩ ይታነጻል። ግንባታ፣ የልጁ መልክ መገለጥ። ሶስተኛውና ዋናው ምክንያት ሰዎችን ወደ እምነት ማምጣት ነው። የጸጋ ስጦታ ካለ የሚያደርገው እሱ ነው። ሰዎች ወደ ጌታ ይመጣሉ። የጸጋ ስጦታዎች ካለ ሰዎች ወደ ጌታ ይመጣሉ። ሰዎችን ወደ ንስሐም ይጠራ፣ ወደ ንስሐም ይጠራ። የጸጋ ስጦታ ጥቅሙ እሱ ነው። መገለጥ ራእይ እሱ ነው። ቆርኔሌዎስን የመራ ሳኦልን ጳውሎስ ያደረገ ሳኦል ሳኦል፣ በመንገድ የተገለጠልህ ኢየሱስ ነው እንዴ ታወቅ። እኔም እየጸለይኩ እያለ በራእይ ተገለጠልኝ። ለእኔም በራልኝ፣ ለእኔም ታየኝ። ለአንተ ታይቶ የላው እጁን ስትጭንበት አይኑ እንዲበራና መንፈስ ቅዱስን እንዲሞላ ተረድቷል። መንፈስ ቅዱስ አስረድቶታል፣ ነግሮታል። የጸጋ ስጦታ ማለት ይሄ ነው። ሳኦልን ያና ሳዳት የለወጠ ምልክት የሰጠ፣ ምን ላርግ ሲል ምታረገውን ይነግሩሃሉ። እንዴት ያውቃሉ? አንተን ኮሚኒኬት እንዳረግኩ እነሱንም ኮሚኒኬት አረጋለሁ። ስትጩና አሜን በሉኝ። በደም ድርቀት የለም ዱላ የለም። መንፈስ ቅዱስ ሲሰራ ቁጥር ይጨምራል ይላል መጽሐፍ። እለት እለት ጌታ በእነሱ ላይ ጌታ የሚለው የሰማዩን

የጸጋ ስጦታ መገለጥ ያለበት ሰው እንዲድን ነው፣ ሰዎች እንዲድኑ ነው። ዓለምን ሁሉ የሚያድን የእግዚአብሔር ጸጋ እሱ ስለሆነ ክብር ለእርሱ ይሁንለት። እነዚህን ርዕሶች ሳምንት ነው አፍታትን የምንነጋገር። አይዊሽ አይዊሽ፣ ይህ ጉባኤ የገርጂ አማኑኤል አባላት ቅዱሳን፣ ማስታወሻና መጽሐፍ ቅዱሳችሁን ይዛችሁ ብትመጡ አይዊሽ ቀድማችሁ ብትመጡ፣ ብትጸልዩ፣ ብትጾሙ መንፈስ ቅዱስ አንድ የሆነ ተርን በህይወታችን እንዲያደርግ ጉባኤው ጠረኑ እስኪቀየር ድረስ የእግዚአብሔር መንፈስ በመካከላችን እስኪመጣ ድረስ ሲጾሙ፣ ሲጸልዩና ሲያመልኩ መንፈስ ቅዱስ ድምፁን ገለጠ እንደሚል እየተራብን፣ እየተጠማን፣ እያመለቅን የእግዚአብሔር ጸጋ ሙፍ ማድረግ እንዲጀምር፣ ሰዎች መናገር እንዲጀምሩ ማይክስተን ፓስተር ማለት እንዲጀምሩ መድረክ ላይ ፕሮግራም መሪና ሰባኪው ብቻ ሳይሆን በዛ ጉባኤ ውስጥ የእግዚአብሔር መንፈስ ሙቭ እንዲያደርግ የጸጋ ስጦታዎች መካከላችን እንዲታዩ እጆቻችሁን ከፍ አድርጉ። ጌታ መንፈስ ቅዱስ